ክብሮታይ ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እነሆ ዕለቱን ዘገባዎቻችንን ከዚህ እንደሚከተለው ማሰማት ጀመርን። አበይት ነጥቦቹን በቅድሚያ የብልጽግናው መንግስት ዶክተሮችን እያሰረና እያሳደደ መሆኑ ተሰማ። የሀገሪቱ የህክምና ባለሙያዎች የማስጠንቀቂያ ድምፃቸውን አዲስ አበባን ጨምሮ በተለያዩ ከተሞች ሲያሰሙም ውለዋል። ዝርዝሩ ተዘጋጅቷል። ከፋኖ እና የኦሮሞ ነጻነት ሰራዊት ጋር የምናደርገው ጦርነት ኢፍትሃዊ ነው አሉ ጀነራል ጌታቸው ጉዲና። የፋኖ ኃይሎች በአመራሮች ላይ ፈጸምን ያሉትን የቦምብ ጥቃትን ጨምሮ በተለያዩ ቦታዎች ላይ ተኩስ ልውውጦችን ማካሄዳቸውን አሳውቋል። የመከላከያ ሰራዊቱ ደግሞ በሸዋ ጎንደርና ጎጃም የተለያዩ አካባቢዎች ውጊያ አካሄዱ ሲል ገልጿል። የምንመለከተው መረጃ ይሆናል። ፊልድ ማርሻል ብርሃኑ ጁላ በሻቢያ ላይ ታሪክ የሰራ በሚል በተሞገሱበት መድረክ ላይ ዝተዋል። ሉዓላዊነታችንን ጥሰው ካጠቁን ድል እናደርጋቸው ተዘጋጅተናል ሲሉም ተሰምተዋል። ታደምጡታላችሁም። የትግራይ ክልል በዚህ ዓመት ከፍተኛ ወርቅ ለብሔራዊ ባንክ ማስገባቱ ተነገርም ይበንዲ እንዳለ በመቀለ ከተማ በሚገኘው ኢንዱስትሪ ፓርክ የተሰማሩ ባለ ሀብቶች ማሽኖቻቸውን ከሀገር ለማስወጣት ጥያቄ ማቅረባቸው ተሰምቷል። ሌላኛው መረጃችን ነው። አቶ ልደቱ አያሌው አዲስ ፖለቲካዊ ድርጅት መቋቋሙን ገለጹ። አቶ ልደቱ ለተቃዋሚዎችም ጥሪ አቅርበዋል። እንቃኘዋለን። አሜሪካ እና ቻይና አንዳቸው በሌላኛቸው ምርቶች ላይ የጣሉትን ታሪፍ ለዘጠና ቀናት ለመቀነስ ከስምምነት ላይ ደረሱ። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆነላችሁ። የብልጽግናው መንግስት ዶክተሮችን እያሰረ እና እያሳደደ መሆኑ ተነገረም። የሀገሪቱ የሕክምና ባለሙያዎች የማስጠንቀቂያ ድምፃቸውን አዲስ ዘንባባን ጨምሮ በተለያዩ ከተሞች ሲያሰሙ ውለዋል። መታከሚያ አጣው ሲደክመኝ ማረፊያ መጠለያ አጣው

እንዲህ ያሉ የተቃውሞ ድምፆች ዛሬ ከአዲስ አበባ ጥቁር አንበሳ ሆስፒታል እስከ ወለጋም ከባህር ዳር እስከ ደሴና በርካታ ሌሎች የሀገሪቱ አካባቢዎች ሲሰማ የዋለ የተቃውሞ ድምፅ ነው። ሕክምና ሲሰጡ አድረው ያርፉበት ቦታ የቸገራቸው ቀንና ማታ የሰው ህይወት ለማዳን ተግተው የሚበሉት ግን ያጠራቸው ህይወታቸውን እያጡ ህይወት ለማዳን የሚጥሩ የሀገሪቱ ሐኪሞች ጥያቄ የመጨረሻው ምዕራፍ ላይ ደርሷል። በእርግጥ የሕክምና ባለሙያዎች ጥያቄም እንደለገሰት ሁሉ ላሉ ሚኒስትሮች አይደለም። ለነርሱ ሰሞንኛም አዲስ አጀንዳም አይደለም። ከስድስት ዓመታት በፊት ጠቅላይ ሚኒስትሩ ፊት ለፊት ሳግ የተናነቃቸው ጥያቄ በማቅረብ የገለጹት ጭምር እንጂም ዳቦ መጠየቅን ፖለቲካ ራበይ ማለትን መንግስት ፍንቀዳም ባሪያ አታድርጉን ብሎ መጠየቅን አጀንዳ ብለው የፈረጁት ብልጽግናዎች በእጃቸው ታንካልና ምርጫቸውን መግደልና ማፈን ነውና እንዲህ ያለ ጥያቄ ያነሱ ሰዎችን በተለይም አስተባባሪ ያሏቸውን ግለሰቦችን በማፈንና በማሰር ላይ ተጠምደዋል። የኢትዮጵያ ጤና ባለሙያዎች ማህበር ፕሬዚደንት የሆኑት ዮናታን ዳኛቸው አንዱ ናቸው። በአዲስ አበባ ከታሰሩት አመራር በተጨማሪም አርባ ምንጭ፣ ወላይታ ሶዶ፣ ቅዱስ ጳውሎስና ሌሎችም የተለያዩ የአገሪቱ አካባቢዎች ላይ የጤና ባለሙያዎችን ማፈንና ማዋከብ እንደዚሁም ማስፈራራት እየደረሰባቸው ስለመሆኑ ማህበሩ ገልጿል። በየቀኑ ሰው ገድሎ የሚያድረው የብልጽግናው መንግስት በየቀኑ ሰው አድነው የሚያድሩ ሐኪሞችን እያሳደደ ሲሆን በአርባ ምንጭም ሶስት ዶክተሮችን አስሯል። ዶክተር ሀብታሙ ጌታቸው፣ ዶክተር በርናባስ ሳሙኤል፣ ዶክተር መላኮ አልማው የተባሉ በአርባ ምንጭ ዩኒቨርሲቲ መምህርና በአርባ ምንጭ አጠቃላይ ሆስፒታል ዶክተሮች ናቸው። በባህር ዳርም የሕክምና ማህበር አመራር የሆኑት ዶክተር አብራራው ታደሰን አፍኗል። በርካታ የጤና ተቋማት አካባቢዎች ላይ ደግሞ አምቡላንሶችን ሳይሆ ያልሆኑ ወታደር የጫኑ ፓትሮሎችን አስጠግቶ እያስፈራራ ስለመሆኑ የተገኙ መረጃዎች ያመለክታሉ። ነገር ግን የህክምና ባለሙያዎች አሁን ወይንም ደግሞ መቼም በሚል ጥያቄዎቻቸው ሳይመለሱ እንደማያቆሙ በመግለጽ በተቃውሟቸው ቀጥሏል። የኢትዮጵያ ጤና ባለሙያዎች ማህበር ባለፉት ሰምንታት የቆዩና ምላሽ ያላገኙ ያላቸውን አስራ ሁለት ጥያቄዎች ለጤና ሚኒስትር ጭምር በማቅረብ የጊዜ ገደብ ሰጥቶ ምላሽ እየጠበቀ ስለመሆኑና ምላሽ ካልተገኘም ወደ ቀጣይ እርምጃ እንደሚገባ ማሳወቅ መቆም ይታወሳል። ከቀናት በፊት ከነገ ጀምሮ ባሉት ቀናት ድንገተኛ ህክምናዎች፣ የማዋለጃና የጽኑ ህሙማን እንደዚሁም ድንገተኛ ቀዶ ጥገና አገልግሎቶች ሲሰጡ ይቆያሉ ያለው የስራ ማቆም አድማ መርሃ ግብራቸውም ከግንቦት አስር ጀምሮ ደግሞ ሙሉ በሙሉ ወደ ስራ ማቆም አድማ እንደሚሸጋገሩ የህክምና ባለሙያዎች ንቅናቄ ያስተዋወቀው የአድማ ዝርዝር መግለጹም የሚዘነጋ አይሆንም። የብልጽግናው ሰዎች ደግሞ በየተቋማቱ አድማ ብታደርጉ ትባረራላችሁ፣ ትታሰራላችሁ የሚል ዛቻ ፖለቲካዊ ሽፋንን በመስጠት እያቀረቡ ስለመሆኑ በየተቋማቱ በተደረጉ አነስተኛ ስብሰባዎች መገለጹን ሰምተናል። ከፋኖ እና የኦሮሞ ነጻነት ሰራዊት ጋር የምናደርገው ጦርነት ፍትሐዊ ነው አሉ ጀነራል ጌታቸው ጉዲና። የፋኖ ኃይሎች በአመራሮች ላይ ፈጸምን ያሉትን የቦምብ ጥቃትን ጨምሮ በተለያዩ የክልል ቦታዎች የተኩስ ልውጦችን ማካሄዳቸውን አሳውቋል። የመከላከያ ሰራዊቱ ደግሞ በጎንደር ጎጃምና ሸዋ የተለያዩ አካባቢዎች ላይ ውጊያ አካሄድኩ ነው ያለው። እነዚህ ሁሉ የውጊያና የጥቃት ሪፖርቶች የወጡት የብልጽግናው ሹማምንት ሀገሩ ሰላም ነው እያሉ በሚሰብኩበት ተመሳሳይ ወቅት ነው በአማራ ክልል ትናንትና ዛሬ ከተፈጸሙ ጥቃቶች ውስጥ በደቡብና ማዕከላዊ ጎንደር የተለያዩ ስፍራዎች ላይ እየደረሱት ይጠቀሳሉ። ወገራና እብናት አቅራቢያ የተደረጉ ውጊያዎች፣ በሰሜን ወሎ ዞን ቃሊም ላይ የተፈጸመው ጥቃት፣ በምዕራብ ጎንደር መተማ ጉዞ ላይ የነበሩ የመንግስት ኃይሎች ላይ የተሰነዘረው ደፈጣም ይጠቀሳሉ። በደቡብ ወሎ ዞን መቅደላ ደግሞ የወረዳ አመራር ላይ የቦምብ ጥቃት መድረሱ ሲሰማ ያስከተለው ሰብዓዊ ጉዳት ስለመኖሩ ግን የታወቀ ነገር የለም። ከሰሞኑ የፋኖ ኃይሎች ወደ አንድ አደረጃጀት መምጣታቸውን መግለጻቸውን ተከትሎም በተለያዩ ስፍራዎች በተለይም የሚሊሻና የአድማ ብተና የመንግስት ኃይሎች ወደ ፋኖ ኃይሎች እየተቀላቀሉ ስለመሆኑ ካሰራጩት መረጃ ላይ መረዳትም ተችሏል። ውጊያ ላይ ነን ያሉት የፋኖ ኃይሎችን ብቻ አይደሉም። ሀገሩ ፍጹም ሰላም ነው የሚሉት የአራት ኪሎ ሹማምንትን ስልጣን እያስጠበቀ ያለው የመከላከያ ሰራዊቱም የለም ጦርነት ላይ ነኝ ብሏል። በደቡብ ጎንደር ዞን ሊቦ ከምከም ወረዳ በሚካኤል ደብር አካባቢ አደረግኩት ያለው ኦፐሬሽን አንዱ ነው። በጎጃም ቀጠና አቸፈር የተለያዩ ስፍራዎች ላይም ከፋኖ ኃይሎች ጋር በአካሄድኩት ውጊያ 18 ገደልኩ ሲልም ይቀጥላል መከላከያው በሪፖርቱ ያክልና በሰሜን ሸዋ አመራሮች እንደመሰሱ የሚለው ላይ ይደርሳል። በዞኑ ፈረስ መጋለቢያ በተባለ ቦታ አመራሮችን ከነግብራበሮቻቸው ኮማንዶና አየር ወለድን አሰማርቼ ነው ገደልኩ ያለው። እንዲህ ያለውን የራስ ሀገር ዜጋ የራስ ሀገር ሀብትንም እየተጠቀሙ ሰውን የመግደል ዘመቻ ነው እንግዲህ ጀኔራል ጌታቸው ጉዲናም ኢፍታዊ ጦርነት የሚሉት እየተዋጋን ያለነው ጦርነት በኢመደበኛ አደረጃጀት የተደራጁ ኢፍታዊ ጦርነትን ከሚያደርጉ ቡድኖች ጋር ነው ሲሉም ተሰምቶ ተገምቷል። ውጫዊ ኃይሎች ሲፈልጉ የሚያፈርሷት ሀገር እንድትሆን ኢፍታዊ በሆነ መንገድ ለማዳከም ሰርተውብናል። ስለዚህ እኛ ያደረግነው ያለው ጦርነት ግን ፍትሐዊ ነው ሲሉ ያክላሉ። በዓለም የጦርነቶች ታሪክ ገዢዎች ለፖለቲካ ፍላጎታቸው፣ ሀገሮች ለተፈጥሮ ሀብት የሚያደርጓቸው ጦርነቶች በአመዛኙ ኢፍታዊ ተደርገው የሚቀመጡ ናቸው። የኢራቁን የአሜሪካ ወረራ በማሳያነት የሚጠቅሱም ጥቂት አይደሉም። የብልጽግና አገዛዝም ድምጻቸውን በሰልፍ ሲጠይቁ የኖሩ አትግደሉን ያሉ የህብረተሰብ ክፍሎች ጉዳይ ጦር ያዘመተው እናም ኢፍታዊ ጦርነት ውስጥ የሚገኙት የአማራና ኦሮሚያ ወጣቶች ወይንስ ጄኔራል ጌታቸው እንዳሉት አገዛዙ የሚለው መሰረታዊ ጥያቄ የሚሆነውም ለዚህ ነው። ፊልድ ማርሻል ብርሃኑ ጁላ በሻቢያ ላይ ታሪክ የሰራ በሚል በተሞገሱበት መድረክ ላይ ዝተዋል። ሉዓላይነታችንን ጥሰው ካጠቁን ድል እናደርጋቸው ተዘጋጅተናል ሲሉም ተሰምቷል። ሻቢያና የኢትዮጵያ ጄኔራሎች ጉዳይ ስማቸው አብሮ መነሳቱ እንደቀጠለ ነው። በእርግጥ የአስመራው መንግስት ከሳምንታት በፊት ሀዳስ ኤርትራ በተሰኘው ጋዜጣው ላይ የኢትዮጵያ መከላከያ አመራሮችን ወርፎ ነበር። የኢትዮጵያ ጄኔራሎችን ሀፍረት የሌላቸው ሲል ጀምሮም አቅማችሁን እኮ እናውቀዋለን የሚለው ፕሮፓጋንዳው በቅርቡ ሲሌ በገለጹ የትግራይ ጦርነት ላይ የታደጋቸው የኤርትራ ጦር መሆኑን ይረሱታል ሲል ጽፎም ነበር። ከሰሞኑ የምዕራብ ህዝ ምስረታን ማክበር በሚል በነቀምቴ ድግስ ያዘጋጁት ፊልድ ማርሻል ብርሃኑ ጁላ ስለ ሻቢያና ስለ ኢትዮ ኤርትራው ጦርነት ደጋግመው እየተናገሩ ናቸው። በእርግጥ ከ5 ዓመታት በፊት የኤርትራ ወረራን ለመመከት የኢትዮጵያ ሰራዊት ውስጥ ከነበሩ ሰዎች አንዱ ነበሩ። ያሁኑ ፊልድ ማርሻል አራትና በአምስት ቀን ለዘመና ለብዙ አመታት ሻቢያ የገነባውን ኃይል ብትንትኑ እንዲወጣ ተደርገዋል። ያኔ ይህንን ይሉ የነበሩት ፊልድ ማርሻል ብርሃኑ ጁላም በጣት ከሚቆጠሩ ዓመታት በፊት ግን የሻቢያ ጀነራሎች በሀገራቸው ገብተው ኢትዮጵያውያንን በጅምላ እንዲገድሉ አድርገዋል። የኤርትራ ጦር በትግራይ ያደረሰውን ሁሉን አይነት ውድመትንም እሳቸውም የተናገሩት ስለመሆኑም የሚታወቅ ነው። ያን ጊዜ እንግዲህ የሻቢያ ሰራዊትም መጥተዋል። ጥሩ ስራ ለም የተሰራው ፋብሪካዎች ተነቅለው ተወስደዋል። ንብረት ተዘርፏል። ሰው ተገለዋል። ዛሬም የሻዕቢያ ጦር የኤርትራ ሉዓላዊ ግዛቶችን ተቆጣጥሮ በሚገኝበት ኢትዮጵያውያንን ወደ ሳዋ ወታደራዊ ማሰልጠኛ በሚመለምልበት የትምህርት ስርዓቱን በሀገሩ ቀይሮ በሚገኝበት ወቅት ፊልድ ማርሻል ብርሃኑ ጁላ ግን ስለ ባድመ ስራቸው ነቀምት ላይ ሆነው ሲወደሱ ውሏል። የምዕራብ እዝ አዛዡም ዛሬ ያስረከቡት ባድመ ላይ ባንዲራ ያውለበለበ ዘመቻም ጸሐይ ግባት ያበሰሩት ውስጥ እያሉ ሲያቀርቧቸው ተደምጧል።

ፊልድ ማርሻል ብርሃኑ ጁላ ይገኝበታል። ፊልድ ማርሻል ብርሃኑ ጁላ በነቀምቶ ንግግራቸው የብልጽግና ሰዎችን ቃላትን ተጠቅመው እያንሰራራንም እየበለጸግን ነው በሚለው ጀምረው በዛቻ አደምድመዋል። ወያኔና አመራሮችን ለመልቀም ከተከዚ እስከ መቀለም ከዛም ከመቀለ እስከ ቆላ ተንቤን የዘመተም በአማራ ክልል አንድ አራተኛ ሰራዊቱን አስገብቶ የሚፋለም ብለው የጦር ክፍላቸውን ካወደሱ በኋላ ወደ ኤርትራ ተመልሰው የሻዕቢያን ፉከራ ያስተነፈሰን የሚል ታሪክ አጣቅሰው አሁንም የሚዳፈሩንን ድል እናደርጋቸዋለን ሲሉም ዝተዋል። ባድመን መልቀቅ ማለት ፀሐይ አትጠልቅም ማለት ነው የሚለውን ሙከራ ከንቱ ያደረገ ጠላቶቻችን ከትንኮሳን ሲታቀቡ የሚያደርግ እንደ ወጥሮዋቸው በተሳተፍተ ስሴ ወደ ትንኮሳ የሚገቡ በሆነ ደግሞ በአጭር ጊዜ ድል አድርገናቸው ሉዓላዊነታችንና ሰላማችንን በሰማይ ማስከበር በሚያስችል ደረጃ የዝግዝነት ስራዎችን በከፍተኛ ሁኔታ አጠናክረን እየሰራን እንገኛለን። ሉዓላዊነታቸውን በተለያየ አቅጣጫ ሻዕቢያን ጨምሮ አስረክቦ የሚገኙት ፊልድ ማርሻሉ ናቸው። እንግዲህ ሉዓላዊነታችንን እናስከብራለን ያሉት የአሁኑ ፊልድ ማርሻል ብርሃኑ ጁላ ያኔ የነበሩት መቶ አለቃ ብርሃኑ ጁላ በ1981 መጨረሻ ላይ በጦርነት መማረካቸው የሚታወስ ሲሆን በራያ ቆቦ በተካሄደ ጦርነት በኢህአዴግ ሰራዊት ውስጥ ከማረኳቸው ወታደሮች መካከል አንዱ ደግሞ የአሁኑ ምክትላቸው ጄኔራል አበባው እንደነበሩ የሚታወቅ ነው። አቶ ልደቱ አያሌው ለተቃዋሚዎች ጥሪ ያቀረቡ የአብሮነት ኢትዮጵያ የተሰኘ ተጽዕኖ ፈጣሪ ተቋም መመስረቱንም ገልጿል። ኢትዮጵያ በሕልውና አደጋ ውስጥ ናት ያሉት ፖለቲከኛው በአንድ በኩል በየወቅቱ የብልጽግና አገዛዝ የፖለቲካ ችግሮችን በኃይል አማራጭ ብቻ ለመፍታት ካለው ፍላጎት በመነጨም ሀገሪቱ ወደ ለየለት የእርስ በርስ ጦርነት እንድትገባና ከፍተኛ የህልውና አደጋ ውስጥ እንድትወድቅ አድርጓታል። በሌላ በኩል ደግሞ ከአገዛዙ በተጻራሪ የቆሞት ተቋሚ ኃይሎች አገዛዙን በብቃት ታግሎ ማሸነፍ ናም ላቂ ለውጥ ማምጣት በሚችሉበት የትብብርና የጥንካሬ ደረጃ ላይ አይደለም ሲሉም አብራርተዋል። እናም ቢያንስ ያንዱንድክ መተገብ የመፍትሄ ካላገኝም በተለይም ተቃዋሚ ኃይሎች ብሔር ተሻጋሪ የሆነ ጋራ ትብብርን ፈጥረው አገዛዙን መታገልና ማሸነፍ ካልቻሉ በስተቀር ሀገሪቱ ህልውናዋን አስጠብቃ የመቀጠል ድሏ እጅግ ጠባብ ይሆናል ሲሉም ነው ያመላከቱት። ይህንን መሰረታዊ ክፍተት የተገነዘበና በውጭ ሀገራት የምንኖር ጥቂት ኢትዮጵያውያን ጊዜያዊ አስተባባሪ ኮሚቴ በማቋቋም አንድ ለትርፍ የማይሰራና የአብሮነት ኢትዮጵያ የተሰኘ ተጽዕኖ ፈጣሪ ድርጅት በማቋቋም ሰላማዊ ትግሉን በተለየ መንገድ አጠናክረን ለማስቀጠል ጥረት በማድረግ ላይ እንገኛለን ሲሉም ይፋ አድርጓል። የአብሮነት ኢትዮጵያን በአሜሪካ ሀገር ህግ መሰረት ተመስርቶና ተመዝግቦ የሚሰራ ለፖለቲካ ስልጣን የማይወዳደር ነገር ግን ለፖለቲካ ጉዳዮች ልዩ ትኩረት የሚሰጥና ተጨባጭ የፖለቲካ ለውጥ በኢትዮጵያ ለማምጣት የሚሰራ ተጽዕኖ ፈጣሪ ድርጅት እንዲሆን ታስቦ በመቋቋም ሂደት ላይ ይገኛል ያሉት አቶ ልደቱ ዋና ዓላማውም ዜጎች የብሔር ሃይማኖትና የርዕዮተ ዓለም ልዩነት ሳይገድባቸውም በሀገራዊ ጉዳዮች ዙሪያ እየተገናኙ የሚወያዩበትና የሚደራደሩበት ነፃ መድረክ መፍጠር፣ የጋራ ዲፕሎማሲና የተቃውሞ ትግልን ለማካሄድ የሚያስችለውን ትብብር እንዲፈጥሩ ማገዝ፣ በጦርነት ተፋላሚ የሆኑ የፖለቲካ ኃይሎች የፖለቲካ ቅራኔዎቻቸውን በውይይትና በድርድር መፍታት የሚችሉበትን ሁኔታ ማመቻቸት፣ በአጠቃላይ የኢትዮጵያ ህዝብ ትግል ተጠናክሮ ሀገሪቱ ከገጠማት የህልውና አደጋ ለመታደግና ዘላቂ ለውጥ ለማምጣት እንዲቻል የበኩሉን ትግል ማድረግ ነው ሲሉም ነው

የወቅቱን ትግል በአሸናፊነት መወጣት እንዲቻል ቢያንስ በተቃዋሚ ጎራ ደረጃ የትብብር ጉዳይ በብቃት ልናሳካው ይገባል። ይህንን ማድረግ ካልቻልን ግን በወቅቱ ትግል ተሸናፊ መሆናችንም ሆነም የሀገራችን እየተላለቁ የመፍረስ አደጋ አይቀሬ ነው ሲሉም ፖለቲከኛ አሳስበዋል። እናም የአብሮነት ኢትዮጵያ ዓላማዎችን የምትደግፉናም በሚቋቋመው ተቋም ዙሪያ የተግባር ተሳትፎ ለማድረግ ፍላጎት ያላቸው በሀገር ውስጥና በውጭ ሀገር የምትኖሩ ኢትዮጵያውያን ከጊዜያዊ አስተባበሪ ኮሚቴያችን ጋር ግንኙነት ትፈጥሩ ጥሪ እናቀርባለን ሲሉ በላኩልን ደብዳቤ ላይ አመልክተዋል። የትግራይ ክልል በዚህ ዓመት ከፍተኛ ወርቅ ለብሔራዊ ባንክ ማስገባቱ ተሰማ። ይበንዴ እንዳለ በመቀለ ከተማ በሚገኘው ኢንዱስትሪ ፓርክ የተሰማሩ ጦርነትን ሸሽቶ የወጡ ባለሀብቶች ማሽኖቻቸውን ከሀገር ለማውጣት ጥያቄ ማቅረባቸው ታውቋል። እንደ ማዕድን ሚኒስቴር መረጃ ከሆነ ትግራይ ክልል ከፍተኛ መጠን ያለው ወርቅ ለብሔራዊ ባንክ አስገብቷል። ሚኒስትሩ ባለፉት ዘጠኝ ወራት አፈጻጸሙን በተመለከተም ለፓርላማ ባቀረበው ሪፖርቱ እንዳሳወቀው 26 ቶን ወርቅ ለማዕከላዊ ባንክ ገብቷል። ከዚህ ውስጥ ሞዳ ስርቶን የሚጠ ጋው ደግሞ የተገኘው ከትግራይ ክልል ስለመሆኑ የሪፖርተር ዘገባ ያስረዳል። እንደ ሪፖርቱ ከሆነ ዘንድሮ በዘጠኝ ወራት ለብሔራዊ ባንክ የገባው ወርቅ ካለፈው ዓመት በእጥፍ የበለጠ ሲሆን በተለይም ከትግራይ ክልል የተገኘው ከፍተኛ ጭማሪ አሳይቷል። ዘንድሮ ከትግራይ ክልል የተገኘው ወርቅ ከሀገሪቱ በጠቅላላ ከተሰበሰበውም ግማሽ ያክሉን ለመሸፈን መቻሉን ምን ያሳወቀው ከትላልቅ ማዕድን አውጪዎች ይልቅ በባህላዊ መንገድ ወርቅ ከሚያመርቱ የተገኘው ወርቅ ይበልጣልም ይላል። ሚኒስትሩ እንዳለው ዘንድሮ ከወርቅ ሽያጭ ሁለት ነጥብ ሁለት ቢሊዮን ዶላር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 ጠቅላይ ሚኒስትሩ ከሚጠሩት ቁጥር ወደ ግማሽ የሚጠጋው ማለትም በወቅቱ የመንግስት ምንዛሬ ከ140 ቢሊየን ብር በላይ ከትግራይ የተገኘ ነው እንደማለት ይሆናል። ለክልሉ መሰረተ ልማቶችና ኢንዱስትሪዎች መልሶ ግንባታ በፓርላማ የተያዘ 20 ቢሊየን ብርን መከልከላቸውን ግልብ ይሏል። ከዚህ ጋር በተያዘም በትግራይ ክልል መቀለ ከተማ በሚገኘው ኢንዱስትሪ ፓርክ የተሰማሩ ጦርነትንም ሸሽተው የወጡ ባለሀብቶች ማሽኖቻቸውን ከሀገር ለማስወጣት ጥያቄ እያቀረቡ ስለመሆናቸው ተነግሯል። አገዛዙ ትግራይ ላይ ከሌሎች ኃይሎች ጋር ጥምረት ፈጥሮ ያደረገው ጦርነትን ሽሽት የሄዱ ባለሀብቶችን ለረጅም ጊዜያት በኢንተርኔትና በአከለ በመገናኘት ኩባንያዎቻቸው ተመልሰው ወደ ልማት እንዲገቡ ጥረቶች ቢደረጉም ፍላጎት አላሳዩም ተብሏል። ፓርላማው የብልጽግና ሰዎች መቀለን ካልፈለጋቸው አዳማ ወይንም ቦሌ ለሚ አልሙ ሲሉ ባለሀብቶችን መጠየቃቸውን ትክክል አይደለም ሲልም ሞግሷል። የጠቅላይ ሚኒስትሩ ሹመኛ ፍስሀ የታገሱ በፓርላማው ያደረጉት ንግግር ደግሞ ጦርነት እያለ ኢንቨስትመንት የሚታሰብ አይደለም ሀገር ጥለው የወጡ ከመቀለ ብቻ ሳይሆን ከኮምቦልቻ፣ ከባህር ዳርና ከደብረ ብርሃን ብዙ ባለሀብቶች ናቸው የሚል ሆኗል። ፍጹም ሰላም ነው የብልጽግና አውሮፕላንም እየበረረ ነው ከሚለው ካደጎቻቸው አቋም ጋር ይህ ንግግራቸው እንዴት እንደሚታረግ ባይታወቅም እኒህ የቀድሞ የኢቲቢ ኃላፊ ግን ይቀጥላሉ። ከመቀለ ወጥተው ወደ ሌላ ሀገር እንሄዳለን ከሚሉ ባለሀብቶች በተጨማሪም ከአዋሳ፣ ከኮምቦልቻ፣ ከሰመራም፣ ከባህር ዳር፣ ከደብረ ብርሃን፣ ከቦሌ ለሚፓርኮች ጭምር ከሀገር ለቀው እየወጡ ነው። ግሩ በአገር ላይ የመጣ ነው በማለት በጦርነት ወቅት ከመቀሌ ኢንዱስትሪ ፓርክ 50 በላይ ባለ ሀብቶች ሀገር ለቀው እንደወጡ የሪፖርተር መረጃ ያሳያል። አሜሪካና ቻይና ለሶስት ወር ታሪፎቻቸውን ለመቀነስ ተስማሙ አሜሪካና ቻይና አንዳቸው በሌላኛቸው ምርቶች ላይ የጣሉትን ታሪፍ ለዘጠና ቀናት ለመቀነስ ነው ከስምምነት የደረሱት የአሜሪካ ግምጃ ቤት ኃላፊም ለዘጠና ቀናት ሁለቱም ሀገራት የጣሉትን ታሪፍ በ115 በመቶ ዝቅ ለማድረግ መስማማታቸውን ይፋ አድርጓል ሁለቱ ሀያላን አገራት እዚህ ስምምነት ላይ መድረሳቸው የተገለጸው በሳምንቱ መጨረሻ በስዊዘርላንድ በዝግ ንግግር ሲያደርጉ ከቆዩ በኋላ ነው ይህ ንግግር ዶናልድ ትረምፕ ወደ አሜሪካ በሚገቡ ምርቶች ላይ ከፍተኛ ታሪፍ ከጣሉ በኋላ ለመጀመሪያ ጊዜ የተደረገም ነው። ፕሬዚደንት ትረምፕ ከቻይና በሚገቡ ምርቶች ላይ 145 በመቶ ታሪፍ ሲጥሉ፣ ቻይና በምላሹ ከአሜሪካ በሚገቡ ምርቶች ላይ 125 በመቶ ታሪፍ ጥላለች። ይሁን እንጂ አሁን አሜሪካ በቻይና ምርቶች ላይ የጣለችው ታሪፍ ለዘጠና ቀናት ወደ 30 በመቶ ዝቅ ስታደርግ፣ ቻይና በአሜሪካ ምርቶች ላይ የጣለችው ታሪፍ ደግሞ እንዲሁ ለተመሳሳይ ቀናት ወደ 10 በመቶ ይቀንሳል ማለት ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህን ይመስሉ ነበር። አበቃን። ቸር ያሰማን።